ትላንት በአፋር ክልል አቅራቢያም የፈነዳው እሳተ ጎመራ ስለ ጉዳዩ በርካቶች ብዙ ብለዋል። ለመሆኑ ትላንትና የፈነዳው በኤርታሌ አቅራቢያ በሚገኘው ተራራም የፍንዳታው ድምፅ በከፍተኛ ሁኔታ ጎረቤት ሀገራት ሳይቀር ተሰምቷል። ጉዳዩ ምንድን ነው? ስለዚህ ጉዳይ እናነሳለን። ሰላም ጤና ይስጥልኝ የዜና ፕላስ ቤተሰቦቻችን። ትላንትና የፍነዳው በኤርታሌ አቅራቢያ በሚገኝ ተራራ እሳተ ጎመራው ብዙዎችን አስደንግጧል፣ አሳቋል። ከኢትዮጵያም አልፎ ጎረቤት ሀገራት ድረስ ተሰምቷል። የፍንዳታው ድምፅ ጅቡቲ፣ መቀሌ፣ ወሎ አካባቢ ተሰምቷል። ትላንትና የፍነዳው ተራራም በኤርታሌ አቅራቢያ የሚገኝ አዲስ ተራራ ሲሆን ከዚህ በፊት ምንም አይነት የእሳተ ጎመራ ምልክት አሳይቶ የማያቅ እንደሆነም የአካባቢው ነዋሪዎች ተናግረዋል። ፍንዳታው ሲወጣ የነበረው ጭስ አካባቢውን የሸፈነ ሲሆን፣ በአቅራቢያ ያሉ መንደሮች የዛሬውን ውሎ ግማሽ ጨለማን የተላበሰ ቀን ነበር ያሳለፉት በማለት በአካባቢው የሚገኙ በትላንትናው ዕለት ስለነበረው ሁኔታ የተናገሩ ሰዎች ገልጸዋል። ፍንዳታው በተከሰተበት ሰዓት የነበረው ድምፅ ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ ያስከተለ ሲሆን ነዋሪዎች በድምፁ እጅግ ተደናግጠን በፍርሃት ተውጠን ነበር ሲሉ ክስተቱን አስረድተውናል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያም ባሉ ከተሞች እንደተሰማም በስልክ ያገኘናቸው ነዋሪዎች ነግረውናል። ትላንትና የፈነዳው ተራራ ከዋናው ኤርታሌም ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከሶስት ቀን በፊት ጭስ መሰል ነገር ይታይበት እንደነበረ በስፍራው በእንስሳት ጥበቃ ላይ የተሰማራ ወጣት ማነጋገር ችለናል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከሶስት ቀን በፊት የተወሰነ ጭስ ማውጣት ጀምሮም ዛሬ ላይ ለጆሮ የሚበጥስ ለጆሮ የሚከብድ ከፍተኛ ፍንዳታ ድምፅ እንዳወጣና አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረም ከመንደሩ ነዋሪዎች በነበረን ቆይታ ለመረዳት ችለናል። ክስተቱ ከጠዋት አራት ሰዓት እስከ ቀኑ ሰባት ሰዓት ድረስ ድምፅ እያሰማ እንደነበረም የስፍራው አስጎብኚ ገልጸዋል። የጭስ ፍንዳታው አመሻሹ ላይ ትንሽ የቀነሰ ሲሆን፣ ቀን ላይ ከነበረው ጥቁርና ጭጋጋማ አየር ወደ ነጭ ዓምድ መሰል ጭስ ተቀይሯል። ከአፋር መገናኛ ብዙሃን ድርጅት የተወሰደ ነበረ መረጃው። የእሳተ ጎመራው ፍንዳታም በአፋር ክልል የተከሰተ ግዙፍ እሳተ ጎመራ ፍንዳታም የፈጠረው አቧራና ብናኝ ቀይ ባህርን ተሻግሮ ምዕራብ የመን መድረሱ ተሰምቷል። ፍንዳታው እየለቀቀ ያለው ሰልፈር ዳይኦክሳይድ የተባለ መርዛማ ጋዝ ሳይንቲስቶች ይህን ጥንቃቄ እንድታደርጉ ሲሉ በአካባቢው ለሚገኙ ነዋሪዎች እንዲሁም እስከ ቀይ ባህር ድረስ ስለመሻገሩ የነገሩን አደገኝነት ያሳያል በማለት ማስረጃ አቅርበዋል። በተለይ አቧራው ብናኝ ቀይ ባህርን ተሻግሮ ምዕራብ የምን መድረሱ ምን አይነት ከፍተኛ ፍንዳታ እንደተከሰተ የሚያሳይ ሆኗል። ነገሩ አስፈሪ ሆኗል። የእሳተ ጎመራው ፍንዳታው ያስከተለው ጭስ በአቅራቢያው የሚገኙ አካባቢዎችን ነዋሪዎችን ማፈን ጀምሯል። ያለው ሁኔታ ያስፈራል። በምስሉ እንደሚታየው ከእሳተ ገሞራ ውስጥ ሰማይን የሚሸፍን አመድና አቧራም እየወጣም በአቅራቢያ ወደሚገኙ የአፍዴራ ከተማና በዙሪያው ያሉ ቀበሌዎች እየደረሰ ነው። የሰመራ ዩኒቨርሲቲ የጂኦሎጂ መምህሩ ኖራ ኖአሚኦ ከአካባቢው ነዋሪዎች አጣርተው እንደገለጹት አመዱ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮች ሊያስከትል የሚችል ስለሆነ ህብረተሰቡ አፍና አፍንጫን፣ አይንን ለመሸፈን የሚያስችሉ እንደ ፊት ማክስ፣ ሌሎች መከላከያዎችም በመልበስ ተገቢውን ጥንቃቄ እንዲያደርግ ሲሉ አሳስበዋል። የእሳተ ጎመራው ፍንዳታው በንቁ ቅልጥ አለቶች መብላላት የተከሰተ ነው። ፕሮፌሰር አታላይ አየለም በአፋር ክልል የተከሰተው የእሳተ ገሞራ ፍንዳታ በንቁ ቅልጥ አለቶች መብላላት ምክንያት የተፈጠረ ነው አሉ። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ የሆኑት አታላይ ፕሮፌሰር አየለም በአፋር ክልል ትላንትና ረፋድ አራት ሰዓት ላይ በኤርታሌ ከወትሮ በተለየ መልኩ የእሳተ ጎመራ ፍንዳታም የተከሰተ ሲሆን በአካባቢው ከፍተኛ የጭስ ደመና ፈጥሯል። ኃላፊው ለፋና ዲጂታል እንደገለጹት ከባድ የተባለው የእሳተ ጎመራ ፍንዳታ የተከሰተው በኤርታሌ ደቡባዊ ክፍል 10 ኪሎ ሜትር ርቀት አቅራቢያ ሲሆን ሁኔታውን ለማጥናት የጂኦፊዚክስ ተመራማሪዎች ወደ አካባቢው ተልከዋል። የዳናኪል ዝቅተኛ ስፍራ ንቁ የስምጥ ሸለቆ የተካሄደበት የሚገኝ ስፍራ መሆኑን የገለጹት የዛሬው የእሳተ ጎመራ ፍንዳታም እንደ ወትሮ ሁሉም በንቁ አለቶች መብላላት የተከሰተ መሆኑን አብራርተዋል። በአካባቢው ቅልጥ አለቶች በየጊዜው እንደሚፈጠሩና በዚህም ዝቅተኛና ከፍተኛ የእሳተ ጎመራ ፍንዳታ እንደሚከሰት ተናግረዋል። ፍንዳታውን ተከትሎ ጠጠርና ድንጋዮች ወደ ሰማይ እንደሚወረወሩና ከፍተኛ ጭስና እሳት ነካምድ ምድ ሊያስከትል ይችላል ያሉት ኃላፊው፣ የአካባቢው ማኅበረሰብ አስፈላጊውን ጥንቃቄ ሊያደርግ እንደሚገባ አሳስበዋል። የኤርታሌ ሳተ ገሞራ በኢትዮጵያ ከሚገኙ ንቁ ሳተ ገሞራዎች አንዱ ሲሆን ከዚህ ቀደም በተለያየ ጊዜያት ተመሳሳይ ፍንዳታዎች መከሰታቸውን ይታወቃል ሲሉ ገልጿል። በተጨማሪም በአፋር ክልል ስለተከሰተው ጉዳይ ተጨማሪ ማብራሪያዎች ሌሎች ባለሙያዎችም ሰጥተዋል። ጉዳዩ ምንድን ነው? በኤርታሌ እሳተ ጎመራ ላይ ሳተ ፍንዳታ የተፈጠረው ጭስና ብናኝ ለጤና አስቸጋሪ በመሆኑም ጥንቃቄ ይደረግ። የጤና ቢሮ በኤርታሌ ላይ ሳተ ጎመራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል መሆኑን አስፈላጊው ጥንቃቄ ሊደረግ እንደሚገባ የአፋር ክልል ጤና ቢሮ አሳስቧል። በኤርታሌ ትላንትና የተከሰተው እሳተ ገሞራ ከፍተኛ ፍንዳታ የተስተዋለበት መሆኑን ሰመራ ዩኒቨርሲቲ አስታውቋል። የኤርታሌ እሳተ ገሞራ በኪልበቲ ራሱ ዞን አፍዴራና በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ ማስከተሉን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ አስከትሏል። በመሆኑም በአካባቢው የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የክልሉ ጤና ቢሮ አስገንዝቧል። አፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ በተለይ ለኢዜአ እንደገለጹት በእሳተ ጎመራ ፍንዳታ ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል የጤና ችግር ሊያስከትል ይችላል። በመሆኑም ብናኙ እስከሚጠፋ አፍና አፍንጫን በመሸፈን መከላከል ይገባል። በተለይ አስም፣ ብሮንካይትና ተያዥ የጤና ችግር ያለባቸው ሰዎች ይበልጥ መጠንቀቅ ይገባቸዋል ነው ያሉት። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎች ቡድን ወደ ስፍራው መላኩን አስታውቋል። በሰመራ ዩኒቨርሲቲ የሥነ ምድር ትምህርት መምህር ተመራማሪ ኖራ ያኒሚኦም ክስተቱ የተለመደ ቢሆንም ከፍተኛ ድምፅ የነበረው በመሆኑ እስከ 50 ኪሎ ሜትር ርቀት ንዝረት ተሰምቷል ብለዋል። በዚህ ምክንያት በኤርታሌ አቅራቢያ ጭስና ብናኝ ማስከተሉን ገልጿል። የእሳተ ገሞራ የአሁኑ ክስተት በፊት ከነበረው ሁኔታ ወደ ሽግግር ሊሆን እንደሚችል ተጨማሪ ጥናት የሚጠይቅ መሆኑን አመላክተዋል።